ድርሳነ ሚካኤል በስም በአካል በግብር ሶስት ሲሆኑ በመለኮት በአገዛዝ በሥልጣን ግን አንድ አምላክ በማለት በአብ ወመንፈስ ቅዱስ ስም አምነን ግንቦት በባተ በአስራ ሁለት ቀን የሚነበብ የሚጸለይ ኃያል ክቡር የሚሆን የቅዱስ ሚካኤልን ድርሳን ለመጻፍ እንጀምራለን። እንዲሁም ከአባታችን ከጳጳሱ ከይስሐቅ በኋላ ወደ ኢትዮጵያ ስለመጣው ስለ ጳጳሱ ስለ ዮሐንስ ነገር በእግዚአብሔር ፍቅር አንድነት እንናገራለን። የቅዱስ ሚካኤል ልመናው ረዴቱ ከኛ ጋር ይኖር እስከ ዘላለሙ ድረስ አሜን። እንደ ሐዋርያው ጳውሎስ ጠንካራ የሆነና እንደ ንጉስ ቆስጠንጤኒዎስ ሃይማኖቱ የጸና ምግባሩ የቀና የቁስጥንጥንያ ንጉስ በሚሆን በቴዎዶሲዎስ ልጅ በንጉሱ በአርቃድስ ዘመነ መንግስትና በሊቀ ጳጳሱ በቅዱስ ዮሐንስ ዘመነ ሲመት ታላቅ ተአምር ተደረገ። በዚያም ዘመን የንጉሱ የአርቃድስ ሚስት ንግስቲቱ ገንዘብ ከመውደዷ የተነሳ በስልጣኗ በመመካካት ድሃውን እያስገደደችና እየነጠቀች ብዙ ወርቅና ብር በግምጃ ቤቷ ታከማች ነበር። ጳጳሱ ዮሐንስ አድራጎቷን ሁሉ ተመልክቶ ይመክራት ሰዓት ይገስጻትም ጀመር። እሷ ግን የሚነግራትን ሁሉ ከምንም አትቆጥረውም ነበር። ከዕለታት በአንድ ቀን ንግስቲቱ ይህን እንደ ልማዷ የአንዲት መበለት ቦታ ስለቀማች መበለቲቱ ወደ ዮሐንስ ሄዳ አባቴ ሆይ ንግስት አውዶ ኪስያ የኔን የድሃይቱን ቦታ በግፍ ወሰደች ብኝ ብላ ነገረችው። ቅዱስ ዮሐንስም የዚችን የድሃ ቦታ ትመልስላት ዘንድ ልዩ ልዩ መንፈሳዊ ምክርን ያዘለ በደብዳቤ ጽፎ ለንግስቲቱ ላከባት። አሁንም አይቻልም በማለቷ በእምቢታዋ ስለ ጸናች ከቤተ ክርስቲያን ገብታ ጸሎት እንዳታደርስ፣ የክርስቶስንም ስጋውንና ደሞን እንዳትቀበላ አወገዛት። በዚህ ጊዜ ደማ ፈልቶ ቁጣ ስለተመላባት ስለ ክፉ ስራቸውና ስለ በደላቸው ሁሉ እሱ አውግዞ ከሽመ የሻራቸውን የሻራቸው ኤጲስቆጶሳት ሰብስባ ከክርስቲያን ወገን ለይቶኛልና፣ ፍረዱኝ አለቻቸው። እነሱም ንግስቲቱን በድፍረት ስለተቃወመ ስደት ይገባዋል በማለት በአንድ ቃል ፈረዱበት። ዳግመኛም ይህ ነገር ለህሊናዋ እረፍት ስላልሰጣት ወደ ቄርሎስ መልክተኞችን ላከች። ሌሎችን ብዙ ጳጳሳትን ሰብስባ ጳጳሱ ኤጲፋኒዎስንም ማስጠረታ ሊቀ ጳጳሱ ዮሐንስ ከእኔ ጋር ሊኖር አይገባው ማስወጥቼ የሰደው ዘንድ ግን አይቻለኝም። ከበጉ ተግባሮቹ ብዙዎች ትዝ የሚሉኝ አሉና ቢሆን እናንተ በሕገ ክርስቲያናችሁ የሚሻርበትን ምክንያት ፈልጋችሁ ከስልጣኑ ታወርዱልኝ ዘንድ ጠይቃቸዋለሁ አላቸው። እነሱም ትምህርቱ በአራቱ ማዕዘን የተስፋፋ፣ ሃይማኖቱ በምድር በሰማይ የመላ ይህን የእግዚአብሔር ባለሟል ዮሐንስን ምን ለማድረግ እንችላለን አሏት። እሷም በሱ ላይ ማድረግ የምትችሉትን ነገር ፈልጉ እንዲሰደድ ወይም ከሀገር እንዲወጣ የማታደርጉ ከሆነ ግን ቀድሞ ሃይማኖታችሁ ምን እንደሆነ ስለማታውቁ አምልኮተ እግዚአብሔር የሚፈጸምባቸውን አብያተ ክርስቲያናት ዘግቼ አብያተ ጣዖታትን እከፍታለሁ አለቻቸው። ሰብአት እነሱ ሚች ሴት በሉባ ሰይጣን አድሮባታል። አሁንም እርሷ እንደፈቀደች ታድርግ ብለው ምክራቸውን ጨረሱ። ከዚህም በኋላ ኤጲፋኒዎስን ወደ ዮሐንስ ልከው የተጠነሰሰበትን ሴራና ሊወሰድበት የታቀደውን እርምጃ ነገረው። ዮሐንስም ኤጲፋኒዎስን እንዲህ አለው፦ ይህ ሁሉ ሕዝብ አይታይህምን? በመዓልትም በሌሊትም ከሚደርስብኝ ነገር ሁሉ ለመጠበቅ ከኔ አይለዩምና፣ ስለዚህ ወጣ ዘንድ አልችልም። አሁን እርስ በርሳቸው የዓይናችን ብርሃን ስለሚሆን ስለ አባታችን ስለ ሊቀጳጳሱ ዮሐንስ ፍቅር የንግስቲቱን ቤተ መንግስት እናቃጥላለን። ካስፈለገም ከሚስቶቻቸውና ከልጆቻቸው ጋር እንሞታለን ከልጆቻችን ጋር እንሞታለን እንጂ ከቶ ከመካከላችን አናወጣውም፣ አሳልፈንም አንሰጠውም፣ እያሉ የሚመጣውን ሁሉ ለመቋቋም ተዘጋጅተዋል አለው። አሁንም ነገ ቅድስት ቅድስት ቤተ ክርስቲያን ስለሆነች ሕዝቡ ይሰበሰባ አንዱና በዚያ የእግዚአብሔር ቃል በምናስተምርባቸው ወቅት ከልባቸው ጥርጣሬ እንዳያስወግዱ ከነሱ ጋር ስደስተኞች መስለን እንታያለን። ከዚያም የተነሳ በመካከላቸው እርቅ ይወርዳል። እነሱም በልቦናቸው አባታችን ከንግስቲቱ ጋር ታርቋል ብለው በሰላም ወደየቤታቸው ይሄዳሉ። ንግስት አውዶኬስያ ግን በሌሊት ፈረስ ታዘጋጅና ልቧ ወደ ወደደ አገር ትስደደኝ አለው። ኤጲፋኒዎስም ከዮሐንስ ዘንድ ይህን ነገር ሰምቶ ወደ ጳጳሳቱ ተመልሶ ሄደ። ዮሐንስን በሌሊት ወደ ንግስቲቱ መቶ እግዚአብሔርን የማያውቁ ለፀሐይ፣ ለድንጋይ፣ ለእንጨት የሚሰግዱ ወዳሉበት አክራጥያ ወደምትባል ሩቅ አገር ሰደደችው። ከዚያም በደረሰ ጊዜ የእግዚአብሔርን ወንጌል መንግስት ስላስተማራቸው ክቡር ምስጋና ለዘላለሙ ይግባውና በጌታችን በኢየሱስ ክርስቶስ ስም አመኑ። የመላእክት አለቃ በሚሆን በቅዱስ ሚካኤል አማላጅነትና ልመና ይቅርታውን አገኙ። በየቦታውን ብዙ አብያተ ክርስቲያናትን ሰሩ። ዮሐንስ አፈወርቅም ልብ ቤተ መቅደሳቸውን ባረከላቸው፣ ቀደሰላቸው፣ ጳጳሳትና ቀሳውስትን ዲያቆናትን ሁሉ ሾመላቸው። ከዚያም በኋላ በግንቦት አስራ ሁለት ቀን በዚያው በስደቱ ቦታ እንዳለ አረፈና ና አክራጢያ በምትባል ደሴት ተቀበረ። እሱም የሕይወት አክሊል ተቀዳጅቶ ከጻድቃን ከሰማዕታት ጋር በመንግስተ ሰማያት እስከ ዘላለሙ ድረስ ደስ እያለው ይኖራል። ልመናው ቸርነቱ ከሁላችን ጋር ይሁንና ይህ ሁሉ የሆነው በቅዱስ ሚካኤል ጸሎትና እርዳታ ነው። ይህ መጽሐፍ የሚያነበውን ሁሉ ከዚች ቤተ ክርስቲያን ልጆች ጋር በቀለመ ጽድቅ ሰማያዊ በሚሆን አምደ ወርቅ ስሙን ይጻፍ። ስለ ቅዱስ ሚካኤል ልመናና ስለ ዮሐንስ አፈወርቅ ጸሎትም ሽማግሌዎቹንና ጎበዛዝቱን ከድቀተ ኃጢአት ይደግፋቸው እስከ ዘላለሙ አሜን። ሰራዊተ ሰይጣናትን በሀፀ እሳት የሚነድፏቸው ብርሃንን የተጎናጸፈ ተፈጥሮ ከነበልባል እሳት የሚሆን የመላእክት ሁሉ አለቃ ቅዱስ ሚካኤል ያደረገው ታምሪ ነው። ሮሜ በሚባል ሀገር ከሚኖሩ ታላላቅ ሰዎች መካከል በዚህ ዓለም ገንዘብ በጣም የከበረ አንድ ክርስቲያናዊ ሰው እንደነበረ ተነገረ። ነገር ግን ሚስቱ መካን ስለነበረች ልጅ አልነበራቸውም። በዚህም ምክንያት ልጅ ለማግኘት ሁለቱም ባልና ሚስቱ ሁል ጊዜ በጾምና በጸሎት ወደ እግዚአብሔር ይለምኑ ነበር። ቅዱስ ሚካኤልም ከፈጣሪያቸው እንዲያም ማለዳቸው የማጸኑት ነበር። በዚህ ሁኔታ ሲኖሩ የመላእክት ሁሉ አለቃ የሚሆን የቅዱስ ሚካኤልን በዓሉ የሚከበርበትን ኅዳር አስራ ሁለት ቀን ስለደረሰ ሄደው በዓሉን ለማክበር ለመንገድ የሚሆናቸውን ስንቅና ማንኛውንም አስፈላጊ ነገር ሁሉ ካዘጋጁ በኋላ ፍጹም ዋጋቸውን የሚያገኙበት በመሆኑ በማመን ለወደፊቱ የቅዱስ ሚካኤልን የበዓሉን መታሰቢያ ለማድረግ በልቦናቸው ወሰኑ ከዚህ ሁሉ ዝግጅት በኋላ ያ ሰውዬና ሚስቱ በጉዟቸው ላይ የሚያገለግሏቸው በወንድና በሴት ባሮቻቸው ታጅበው ጉዟቸውን ቀጠሉ። በጉዞም ላይ ሳሉ የዚያ ሰው ሚስት የቅዱስ ሚካኤልን በዓል ለማክበር የሚጓዙ ሌሎች ክርስቲያኖችን ሰዎችን አየት። ከነሱም መካከል ብዙ ሴቶች ከልጆቻቸውን ጋር ይገኙባቸው ነበር። ከነሱም ልጆቻቸውን በጀርባቸው ያዘሉ በምብር ቢጣቸው የታቀፉ በደረታቸውም ታቅፈው ጡታቸውን የሚያጠቡ ነበሩ። ይህንንም ባየች ጊዜ በታላቅ ቃል አሰምታጫዎች፣ መሪር እንባም በማፍሰስ ጽኑ ልቅሶን አለቀሰች። እንዲ ማለት የህያው እግዚአብሔር ልጅ ጌታዬ፣ አምላኬ ኢየሱስ ክርስቶስ ሆይ የእኔን የመጻተኛውን ጎስቋላ ደካማ የተናኩ የምሆን ባሪያህን ልመና ለመስማት አቤቱ ችላ ትበል ፈጥነ ሰማኝ እንጂ አቤቱ ከጥልቁ ልቦና ወደ አንተ ስለምን ጆሮህን ዘንበላ አድርገህ ሰማኝ። ተስፋ ማታስቆርጠኝ በማጸኔ በተገኘው ፍሬ ባለ ዘመኔ ሁሉ እያ እያየው ደስ ብሎኝ እኖር ዘንድ የተባረከ ሌል ስጠኝ። አንተ የመላእክት አለቃ ቅዱስ ሚካኤል የጸሎት የተባረከ ዘር ያሰጠኝ ዘንድ ወደ እግዚአብሔር ለምንልኝ ወንድም ቢሆን ሴት እግዚአብሔር ልጅ ቢሰጠኝ ባለ ዘመኑ ሁሉ ለቤተ ክርስቲያን አገልጋይ ይሆን ዘንድ ለአንተ በጻ ሰትቻሃለሁ እና እያለች ከበዓሉ ቦታ እስኪደርሱ ድረስ ብዙ ልመና አቀረበች። የመላእክት አለቃ የሚሆን ከቅዱስ ሚካኤል ቤተ ክርስቲያን ንም ከባሏ ጋር በደረሱ ጊዜ በታቦቱ ፊት ቁመው ባንቃእድ ልቦና በሰቂ ለህሊና አንድ ልብ ሆነው ሀሳባቸውን እንደ አንድ በማረግ በመረረ ለቅሶ እግዚአብሔርን ልጅ ይሰጣቸው ዘንድ ልመና ቀረቡ። ስርዓተ ቅዳሴውንም ከተፈጸመ በኋላ እንደ ህጉና እንደ ስርዓቱ የክርስቶስ ስጋውና ደሙን ተቀበሉ። ከዚህም በኋላ ቄሱ ቡራኬ ሰጥቶ ስርሆት ህዝብ ከሆነ በኋላ ህዝቡ ሁሉ ወደ የቤታቸው ሄዱ። ያቺ ሴት ግን ከቤተ ክርስቲያን ሳትወጣ ከቤተ ክርስቲያኑ አምድ ወደ አንዱ ተጠግታ ተኛች። በዚያችም ሌሊት በከባድ ሐዘን ተውጣ አደረች። በዚያም ጊዜ ብርሃናዊ መልአክ በራእይ ተገልጾ ሴት ሆይ ከእንግዲህ አትዘኝ። እግዚአብሔር ልመናሽን ሰምቶ ሀሳብሽን ፈጽሞ ልሻል እና ልጅም ትወልጂ ዘንድ ማጻንሽ ከፍቶልሻል። እንሆ ወንድ ልጅም ትወልጃለሽ። ነገር ግን ልጅ በወለድሽ ጊዜ ስሙን ተስፋ ሚካኤል ብለሽ ሰይሚው አላት። ከእንቅልፏም በነቃች ጊዜ ይህንን አይነቱን ቃል በመስማት ፈጽማ ተደነቀች። ልዑል እግዚአብሔርንም እያመሰገነች በፍጹም ደስታ ወደ ቤቷ ገባች። እግዚአብሔርን በመልአኩ ቃል የተናገረው ቃል ኪዳን በተፈጸመ ጊዜ ጸነሰች። መልአኩ ልሁለመናው መላ ሰውነቱ ያማረ ወንድ ልጅ ወለደች እና ፍጹም ደስ አላቸው። ስሙንም ተስፋ ሚካኤል ብለው ሰየሙት። ይህም በመሆኑ ወላጆች ተርላ ደስታ አደረጉ። ለተራቡና ለተጠሙ ብዙ ምጽዋትን ሰጡ። ወንድ ልጅን በማግኘታቸው ስለ እግዚአብሔር ቸርነትና ስለ ቅዱስ ሚካኤል ክብር በሀገሩ ላሉ ታላላቅ ሰዎች የምሳ ግብዣ አደረጉ። ሆኖም ምኞታቸው ከተፈጸመና ሀሳባቸው ከተሟላላቸው በኋላ ለቅዱስ ሚካኤል ብጽዓት አድርገው የሰጡትን ልጅ እንደተናገሩት ሁሉ ወደ ቤተ ክርስቲያን አልወሰዱትም። ነገር ግን ያብላ ቴና ከተወለደ አንድ አመት በሆነው ጊዜ በጭንቅ ታመመ። ባለመድኃኒቶችም ሊፈውሱት ባልቻሉ ጊዜ ያን ህፃን የመላእክት አለቃ ለሚሆን ለቅዱስ ሚካኤል ቤተ ክርስቲያን እናቱ ብጻዕት ስዕለት አድርጋ ሰጥታው እንደነበር አስታወሰች። እንዲህም ማለት ልጄ በጽኑ ደዌ የተያዘበትን አወኩ። ስዕለቴን አክብሬ ልጁን ወደ ቤተ ክርስቲያን ባለመውሰዴ ዛሬ ትልቅ አጢአት ሰርቻለሁ እና ከዚህም በኋላ በአስቸኳይ ልጁን ይዛ ወደ ቅዱስ ሚካኤል ቤተክርስቲያን ገሰገሰች። ከዚያም ወደ ውስጥ ገብታ በጻእህሉ ላይ ያለውን ማይ ረጨችው፣ በቀንዲሉ ላይ ያለውን ዘይትም እየቀባች የመላእክት አለቃ ቅዱስ ሚካኤል ሆይ፣ ልጅን ከዚህ ጽኑ ደዌ ፈውሰው፣ ከዚህ ከባድ በሽታ ብታድነው እንደ ቀድሞ ብጻአቴ እንድስከለተ ሞቱ ድረስ ለቤተ ክርስቲያን አገልጋይ የሆን ዘንድ አደርጋለሁ እያለች ስትወድቅ ስትነሳ፣ በዚያኑ ጊዜ በቅጽበት ልጇ ብላቴና ዳነላት ከደውያም ከዳነ በኋላ ያ ብላቴና አደገና የመላእክት አለቃ ለሚሆን ለቅዱስ ሚካኤል ቤተ ክርስቲያን ባለ ዘመን ሁሉ በመልካም አገልግሎት ሲያገለግል ኖረ። ያችም ሴት ቅዱስ ሚካኤል ያደረገውን ታምራትና ልጇንም እንዴት እንዳዳነላት ለሕዝቡ እንደተናገረች በፍጹም ምስጋና እግዚአብሔር እያመሰገነች በታላቅ ደስታ ወደ ቤቷ አገባች። እንግዲህም እኛም የክርስቲያን ወገኖች ሁላችን ብላቴናው እንደ ዳነ የነፍስና የስጋ ደዌ ከሚሆን ኃጢአት ያድነንና በቸርነቱ በጸጋው ከዚህ ዓለም ቂም በቀል ነጻ ያደርገን ዘንድ ኃጢአት ለማሰራት የሚያደፋፍረውን ተግባር ሁሉ ከኛ ያርቀልን። ያርቀ እግዚአብሔር ደስ ከሚያሰኙት ቅዱሳን መካከል ተለይተን እንዳንቀር የበደል ቁልፍ ከላያችን ላይ ቆርጦ ይጣልልን፣ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ስም አምነን ግንቦት በባተ በአስራ ሁለት ቀን የመላእክት አለቃ የሚሆን የቅዱስ ሚካኤልን የመታሰቢያ በዓል እንደሆነ እንናገራለን። በዚች ዕለት ነቢዩ እንባቆም በአጫጆች ምሳ ሊወሰድ አስቦ ሳለ እግዚአብሔር ቅዱስ ሚካኤልን ወደ እሱ ልኮታልና ሚካኤልም እምባቆምን ምግቡን እንደያዘ በአንዲት የራስ ፀጉሩ አንጠልጥሎ በዚያኑ ጊዜ ባቢሎን ወደሚባል ሀገር አደረሰውና ለአንበሳ ምግብ በጉድጓድ ለተጣለ ለዳንኤል ምግብ አቅርቦለት ተመገበ። ቅዱስ ሚካኤልም ዳንኤል ከተጣለበት የአንበሳ ጉድጓድ ካወጣው በኋላ ዕንባቆምን ከያዘው ምግብ ጋር ምንም ሳይጎድል መልሶ አጫጆች ወዳሉበት ወደ ይሁዳ አገር መልሶ በቅጽበት አደረሰው። ስለዚህ የቅዱስ ሚካኤልን በዓል በየወሩ እና ክብር ዘንድ የቤተ ክርስቲያን ሊቃውን ታዘዙን። ጸሎቱ በረከቱ ከሁላችን ጋር ለዘላለሙ ይኑር አሜን። ቅዱስ ሚካኤል ሆይ የቅዱሳንን መስዋዕተ ጸሎት ታሳርግ ዘንድ በአብ የምስዋ ዋት አዳራሽ ለሚሆነ አነዋወር ሰላም ላሉ ቅዱስ ሚካኤል ሆይ እግዚአብሔር ወልድ ሀፍረተ መስቀልን ታግሶ ራቁቱን በተሰቀለ ጊዜ ሎቱ ስባሀት አሻቅበ ከማየት ልቅ ራስን ወደ ታች ዘንበል አድርገ የመለኮትን ትዕግስት አደነቅ።

በስዋም ወልደ መንፈስ ቅዱስ አዶ አምላክ አሜን አንድ አምላክ በሚሆን በአብ ወልደ መንፈስ ቅዱስ ስም አምኖ ካስማተ መለኮት ጋር በማስተባበር የሚጸለየ ቅዱስ ሚካኤል ድርሳኔ ነው እግዚአብሔር ስለ ትህትናው ስለ ታማኝነቱ ስለ ፍጹም ክቡርና ለቅዱስ ሚካኤል የሰጠው የአስማተ መለኮት ታላቅና ገናና ክቡርና አሸናፊ ነው ቀድሞ በሰማይ ሰልፍ በሆነ ጊዜ ቅዱስ ሚካኤል ዘንዶን ወቅቶ ወደ መሬት የጣለው በዚህ አምላካዊ ስመ መለኮት ነውና፣ አቤቱ ኔንም ረቂቃኑን ግዙፋኑን ጠላቶቼ እንድ ልመታ ዘንድ በትውት ስብህና ሆኜ እኔን ቃላቶች ጸልያለሁ እንዲህ እያልኩ፦ ኤኮስ አሜ ኤኬ እንካ ካዜ አርናከ ኬም ካዮን ፒካጊሎ አ ኤሎተ አስሶኦሙ አያአርኤም ያ ብስትጋ ፓኤርጋ ያብሲት ፍኤ ኤልካ እንካ በእላኪፍ አርሓሎ አብወፅ። እነዚህ የከበሩ ቃላትና የእግዚአብሔር ሕቡ ስሞች በቅዱስ ሚካኤል እጅ የተገኙ ናቸው። በዕብራይስጥ ቋንቋ ከቃላቶች ሁሉ የበላይ እንደሆነ የታወቀ የተረዳ ነው። ይህን መጽሐፍ የጻፈ ሰው ይህን ኅቡዕ ስም ከመጽሐፍ አይለየው፣ በንጹህ ቦታ አስቀምጦ በክብር ይጠብቀው እንጂ ለዘላለሙ ጠላቱን አሸንፎ ለእሱ ጋሻ መከታ ይሆናልና። በመዓልትና በሌሊትም ለጥፋት የሚዘዋወሩ የጸላኢ ዲያብሎስ ሰራዊቶች በአሸናፊ በእግዚአብሔር መቅሰፍተ መዓት ይፈጸሙ ይደምሰሱ፣ አሜን። በቅዱስ ሚካኤል በቅዱስ ገብርኤል ጸሎት በዘጠና ዘጠኙ ነገደ መላእክት እና በሃያ አራቱ ካህናተ ሰማይ በአርባአቱ እንስሳት ጸሎት እርኩሳን መናፍስት ጸዋጋን አጋንንት ይሁ ደግሞ አሜን። የወልደ እግዚአብሔርን ቃለ ወንጌል በጻፉ በማቴዎስ በማርቆስ በሉቃስ በዮሐንስ ቃል በጴጥሮስና በጳውሎስ ስልጣን የተወገዙ የሆኑ በነፍስ በስጋ በውስጥ ፋፋ ንጽሕት በሆነ እስከ ሴቶች ሁሉ ተለይታ ንዕድ ክብርት የምትሆን በፍጥረት ሁሉ መመኪያ በሆነች አምላክን በወለደች በቅድስት ድንግል ማርያም የጸሎት ኃይል የዳቢሎስ አበጋዞች እኩያን መሰሪያ የዛር ውላጆች ማርተኞች ፈጥነው ይወገዱ በመዓልትና በሌሊት በቀትርና በሳቶ ከጠዋት እስከ ማታ ከማታም እስከ ጠዋት የሰውን ሰውነት የሚያስደነግጡ የዳቢሎስ ሰራዊት አጋንንትና ሰይጣናት ሁሉ የምድር ማዘኗን በሚያጸኑ በአራቱ ኃይለ ነፋሳት እንደ ጢስተን ነው እንደ ጉንበን ነው ይጥፎ አሜን በእኔና የጥምቀት ልጆች በምንሆን የክርስቶስ ወገኖች ሁሉ ላይ ግን ከላይ ከሰማይ የእግዚአብሔር ምረ ቸርነቱ ቸርነቱ ይቅርታው ይምጣልን፣ አሜን። የመላእክት ሁሉ አለቃ ቅዱስ ሚካኤል ሆይ ከእግዚአብሔር በተሰጠ በዚህ ቃል ኪዳን ኃይለ ጸሎት ከሚቃወሙኝና ከሚጻረረኝ ረቂቅና ግዙፍ ጠላት በማልትም በኔልትም እኔን አገልጋይህን ከነመላ ቤተሰቦቼ ለዘላለሙ ጠብቀን፣ አሜን። በስማ ወልዶንፈስ ቅዱስ አሁዱ አምላክ አሜን። አንድ አምላክ በሚሆን በአሁዱ ወንፈስ ቅዱስ

አቤቱ በእነዚህ ህቡና ስውር በሚሆኑ ስሞች እና የመላእክት ሁሉ አለቃ በሚሆን በቅዱስ ሚካኤል ጸሎት፣ ሁለተኛ ደስታን በሚያበስር በቅዱስ ገብርኤል አማላጅነት፣ ሶስተኛ በወላጅ እናት በቅድስት ድንግል ማርያም ይቅርታና ምሕረት ጠያቂነት እኔን አገልጋይን ከመከራ ስጋ ከመከራ ነብስ ሰውረኝ። የደህንነት መልክተኛ ሚካኤሎ ይሰላም ላለው ድሃውን የምትንከባከብ መላኩ ሰላም ላለው ችግረኛውን ለመርዳት የምትላክ መላኩ ሰላም ላለው በምታመን ለለመነ ሁሉ ግንፈረዴትን የምትጋርድለት ሚካኤሎ ሰላም ላለው ለመውደቅ የሚፍገመገመው እንዳይወድቅ ፈጥነ የምትደግፈው መልአኩ ሰላም እላለሁ። ያዘነውን የምታረጋጋ መልአኩ ሰላም እላለሁ። አምላካችን ቸርነትን በተመላጁ ይባርከን ዘንድ በፈጣሪ ፊት ባጽንኖ ርእስ ሰግደ ይቅርታን ምታሰጥ ሚካኤል ወይ ሰላም ላሉ ሊቀ መላእክት ቅዱስ ሚካኤል አምላኩ የእኔ አገልጋይ ይህን ከነ መላ ቤተሰቦች ከተቃጣማት ከታዘዘ መቅሰፍት ሰውረኝ ለዘላለሙ አሜን። አቡነ ዘበሰማያት በሰማያት ይትቀደስ ስምከ ትምጻእ መንግስትከ ከ ወይ ኩን ፈቃድ ከ፣ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም